በሁለተኛ ደረጃ የምናየው እንዴት አድርገን በቀላሉ ስክሪንሾት ወይንም የስልካችንን ላይት ቶች ማብራት እንደምንችል ነው ማሳያችሁ። ምንም ነገር ሳትነኩ ስክሪኑን እንደዚህ ስትነኩት፣ አያችሁ ስክሪንሾት ያነሳላችኋል ማለት ነው። እዚች ጋር ካሜራውን ምልክስ ብቻ ስትነኩ ስክሪንሾት እንዴት ማድረግ እንደምትችሉ ነው ማሳያችሁ። እሺ አሁን አፕሩን ለማውረድ ቀጥታ ወደ ፕሌስቶራችን እንሄድና ይህን እንጽፋለን። አክሽን ነች ተች ይሄ ከላይ እንደምታዩት ይሄኛው ማለት ነው። ስለዚህ ኢንስታል እናደርጓለን ማለት ነው። ኖርትከቱ ስታዩት አያችሁ፣ ዝች ከስር በታች አስቀመጠልኝ ማለት ነው። አሁን ኢሚዲየትሊ ሆኖኗል ሆኗል። ስለዚህ እንመለሳለን። አሁን የምንፈልገውን አይነት ነገሮች እናስቀምጣለን ማለት ነው። ሲንግልተች እንደምታዩት ስክሪንሾት፣ የመጀመሪያውን ወዲያው፣ ይሄ ካሜራ ፊት ለፊት ያለውን እሱን ነካ ስናደርግ ወዲያው ስክሪንሾት ያደርግልናል ማለት ነው። ምንም አይነት ነገር እያየን ሊሆን ይችላል ፊልሞች ዊዎችም እያደረግን ብቻ ጠቅ ስናደርገው ወዲያው ስክሪንሾት ያደርግልናል። ሁለተኛው ደግሞ ደብልተች ደግሞ ቶች አደርጓለሁ ማለት ነው። ሶስተኛው ደግሞ ሎንግ ተች ደግሞ ቮሊዩምን አደርጓለሁ ማለት ነው። ከዛ በኋላ ኢሚዲያትሊ እንመለስ እና ኤኒ ታይም ላይ እንደምትፈልጉት ሎንግ ተችን አሁን እኔ ቶች አደረኩት። ስለዚህ እናንተ ቮሊዩም ዳውን ታደርጉታላችሁ ማለት ነው። ቀጥታ አሁን በአንዴ ተች ስታደርጉ ስክሪንሾት ያደርግላችኋል። ደብልተች ስታደርጉ ቶች ያበራላችኋል። ሎንግ ተች ደግሞ ቮሊዩሙን አጅስት ያደርግላችኋል ማለት ነው። በጣም ቤስት የሆነ